ሰላም ሰላም። ወደ ቻናል ፋሚሊዎች ዛሬ እሩዝ መንዲ አሰራር ነው ይዤላችሁ የመጣሁት። ተከታተሉኝ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ነው አሳያችኋለሁ። ሁሉም በየቤቱ ያው አሰራሩ ይለያያል። በነገራችን ላይ ያው ሁሉም ቤት ይለያያል

ይህ ከዛ በአራቴን የሚስጋጁ ጋቸው ያሉ ቅመሞች ቅመም በብዛት ነው የሚጠቀሙ። እንግዲህ ከዛ ሳህኔን አዘጋጃለው። ቅመም ያው በአንድ ላይ ማደባለቅ ስላለብን ማለት ነው። ንዚ ሳኔ ላይ ቅመም በኋላ ዘይት እና ሁሉንም ቅመም ይደረጋል ማለት ነው። በአንድ ጂብሽ በአንድ እጄ መቅጠፅ አልተመቻም ማለት ነው። ከዛ የገነ ዶሯችን እንደዚህ ካደረግን በኋላ በደንብ እንዲዋሀድ ባህላቱ ያገለባበትን ያው ከቅመሙ ጋር እናዋህደዋለን ማለት ነው። ቅመሙ በደንብ ማለስ ስላለበት ያ ሰፋ ያለ ቃል የሚያስፈልገው በዚህ መልኩ በደንብ አድርገን ቅመሙን እንሰጣለን። እንደምታዩት እዚህ ጋር ቁረጥ ቁረጥ አደርገዋለሁ፣ ምክንያቱም ባህራቱ እንዲገባ ውስጡ ቅመሙ እንዲገባ ና በኋላ ላይ በጣም ጣዕም ይኖረዋል ነው። ሩዛችን እዚህ ጋር አጥበን እንደዚህ ካዘጋጀን በኋላ ያው አንድ ሰላሳ ደቂቃ በቀዝቃዛ መሆን ከፈለጋችሁ ይዘፈዝፈና ሩዛችንን ታጥቦ በከል በደንብ ካጠብን በኋላ ሩዛችን እናረጋለን። ጨዋችንን ዘይታችንን እናረጋለን። ጨው እናደርጋለን። ብታይ እኔ የምሰራው ያው በካረባት ነው። ይሄ ደግሞ ዱቄቱ ማጂ ማለት ነው። ማጅ ማጁን ሳይሆን ማጅ ማጁን እና ማጅ እግዚአብሔር ይለያየ ረድስት ነው የምሰራው ራት መለን እዚህ ጋር ወረ ወረጋ ይሁታል። እዚህ ግርፋ ነጭ ሽንኩርት በተለለ ቃሪያ እናስቀምጣለን ማለት ነው። ዘር ካዋሃድን በኋላ አንቋ እናዘጋጃለን። ይህ እዚህ ጋር ደግሞ ትልልቁ ይህም ቅመማዎች ናቸው። መንዲ ግድ ይሄ ያስፈልገዋል እንጨምራለን ማለት ነው። እዛ እንደዚህ ስር እናስገባል። ጣት ውስጥ ብረት ድስት ውስጥ ከላይ ዶሮችን። ምክንያቱም በዛ በሩዙ እንፋሎት ነው ዶሮ የሚመስለው ስለሚከደኛው። እንግዲህ ብረት ድስቴ የአንድ ዶሮ ነበረች ይባልና ለሳም ነው ስለተሰደኝ ደግሞ ቃጥቼ እዚህ ጋር እንዳያችሁ አስገባል። ከዛ እንደዚህ ካደረግን በኋላ እንከርነዋለን ማለት ነው። እንከርነውና ቢያንስ ለአንድ ለአርባ ደቂቃ ይከደናል። ከዛ በዚህ መልኩ ዶሯችን በስለወጣ ማለት ነው። ሩዟችን እንደዚህ እንደምታዩት ሆኗል። ያው ሁለት ዶሮ ብሰራም አንዱ ሌላ ቦታ ስለሚሄድ ግማሹ ነው እዚህ እኔ የቀረጽኩት ግማሹ ነው፣ ግማሹ ሌላ ጋር ሄዷል ማለት ነው። ሁለት ቦታ ነው ያቀረብኩትኝ። በዚህ መልኩ ለሴቶች ቀረበ ማለት ነው። ይህን ይመስላል መንዲያችን። ከወደዳችሁት ላይክ፣ ሰብስክራይብ፣ ኮሜንት አርጎ ፋሚሊ ለነበረን ቆይታ ከልብ አመሰግናለሁ።